ጥሩ ሀሳብ ነው፣ እንደግፍ ያለው። መቼም ሁሉ ነገር እየተቃወሙ መኖር አይቻልም። መሬትና ጉልበቱን ይዞ ገበሬ፣ ባለሀብት ደግሞ ካፒታልና ፋይናንሽል አቅሞ ነው። ግን አዲስ አበባ አላቅሞ ሰው ትሸክማለች። መቤታትና ጌታዎች ጤና ይስጥልኝ። ይህ ዲያሌክቲክስ ሚዲያ ነው። ዛሬ የምናወጋው ስለ ገጠር ኮሪዶር ነው። ባለፈው በአቶ ጌታቸው የኮሪዶር ጉዳይ ላይ በተለይ ከተማው ላይ ጉንተላ ነገር ሰንዝረን ነበረ። ዛሬ ግን በድጋፍ ነው የመጣሁት። እውነት ለመናገር የኢትዮጵያ የገበሬ ሀገር መሆኗ ተናግረናል። የገጠር ኮሪዶር እነሆ ላውንች መደረጉን ትላንት ሰማን። ጠቅላይ ሚኒስትሩ ከሽሞቻቸው ጋር በስልጤ ዞን አካባቢ ንውጋ አልቦ ሰማን። ግሩም ሀሳብ የገጠር ኮሪዶር። አሁን ዋናው ነገር እዚሁ ላይ መታከል ያለበትን ይመስለኝ ይሄ የገጠር ኮሪደር ልማቱ የሚካሄደው በራሱ በገበሬው ነው ወይ ወይም በገበሬው ዘመዶች ነው ወይ በወዳጆቹ ነው ወይ ወይስ በወረዳው ዞን ባጀት ነው ወይ የሚለው ነገር በደንብ ስፔሲፊክ ተደርጎ መቀመጥ መቻል አለበት። ኮንሲስተንሲ እንዲኖረው ለማለት ነው። በእኔ እምነት ግን ይሄ ጉዳይ የገጠር ኮሪዶር ጉዳይ በፖሊሲ ታውጆ ህግም ወጥቶለት ጸድቆ የሚሰራ ብሔራዊ የኢኮኖሚ አንግላችን ተደርጎ እንዲወሰድ ቢሆን፣ ገጠሩን ወደ ከተማ ትራንስፎርም ለማድረግ በተለይ እንደ አዲስ አበባ ባለ ግዙፍ ከተማ ልበል በአንጻር አንስ እንደ ኢትዮጵያ ማለት ነው። ገበሬውና የገበሬው ልጅ ወደ አዲስ አበባና አካባቢ ይጎርፋል። ለተሻለ የኑሮ ምንጭ ነው እድገት። ግን አዲስ አበባ አላቅሞ ሰው ተሸክማለች። ይሄ ደግሞ ፓብሊክ አሜኒቲስ መብራት፣ ውሃ መንገዱ ትራንስፖርቱ፣ ሁሉ ከፍተኛ ጫና እንደሚፈጥር እያየን ነው። አሁን እዛው በገጠር ሳለ ከምንጩ ችግሩን እዛ መፍታት ነው። ይሄ መፍታት የሚቻልበት ደግሞ አሁን ያመጣው የገጠር ኮሪዶር መነሻ ሀሳብ ነው እንደ መፍትሄ ወይም ዘላቂነቱ ላይ ለመናገር ያክል፣ አሁን መሬትና ጉልበቱን ይዞ ገበሬ፣ ባለሀብት ደግሞ ካፒታልና ፋይናንሽል አቅሙ ማለት፣ ካፒታል ሲባል ፋይናንሽል ካፒታልና ፊዚካል ካፒታል ማለት ነው፣ ማሽነሪ እና ገንዘብ ሊሆን ይችላል ገበሬና ባለሀብት ሀብቱን አቀናጅተው በገጠር የግብርና አክሲዮን ኢንዱስትሪ ማህበራት እንዲቋቋሙ ቢደረግና የግብርና ምርቶቹን እዛው ፕሮሰስ እየተደረገ ሲሄድ ገቢ ማመንጨት አቅም ስለሚኖር እዛው ሳለ ደግሞ ትምህርት፣ ጤና የመስፋፋት እድል አለው እና ይሄ የገጠር ኮሪደሩ በዚህ መሰረት ምርታማ እየሆነ ይሄዳል እንጂ ገበሬው ልጆቹን ዘበሎቹን ገንዘብ እያስቸገረ ይሰራ በልመና ለማለት አይ ቲንክ ፕሮዳክቲቪቲውም የሞራል መንደድ ጉዳዮች ስለሚኖሩ ስራው በአጭሩ የመታነቅ እድል እንዳይኖረው በፖሊሲ ደገፍ በዚህ መልኩ ነው። እንደ ማጠቃለያ ግን የገጠር የሶስትዮሽ የመሬት ኢንቨስትመንት ፖሊሲ ትሪፕል ላንድ ኢንቨስትመንት ፖሊሲ ቢኖር አንደኛ ገበሬው ባለሀብትና መንግስት መንግስት የተወሰነች አምስት አስር ፐርሰንት ሼር ይዞ ባለሀብቱ ደግሞ አንድ አባ ፐርሰንት ገበሬው ሀምሳ አምስት ፐርሰንት ይዞ በዚች ቀመር መሰረት የግብርና ኢንዱስትሪ ማህበራትን ይቋቋሙ እና የግብርና ኢንዱስትሪያላይዜሽን እዛው ሲቋቋም ቅድም ባልኳቸው መሰረት ገጠሮች ወደ ከተማ ትራንስፎርም እያደረጉ ይመጣሉ። ይሄ የገጠር ኮሪደር የሚባለው ሀሳብ ገጠርን አርባናይዜሽን የሚያስፋፋ እንደሚሆን ነው የምገምተው። እና እችን ለማለት ነው። ጥሩ ሀሳብ ነው ደግፍ ያለው መቼም ሁሉ ነገር እየተቃወሙ መኖር አይቻልም። ይሁ ነው ፎሎ አርጎፍ ዜር ስለ ሲም